ሀሳብ ገበታ፣ ሀሳብ ያለ ልዩነት፣ ሚዛናዊነት፣ እንዲሁም በአሳታፊነት የሚንሸራሸርበት ቤት። በሀሳብ ገበታችን ወቅታዊ፣ ማህበራዊ፣ ፖለቲካዊ እንዲሁም የህግ ጉዳዮች በስፋት በጥልቀትና በአካታችነት ይቀርባሉ። ያ ሲጀመር ሻቢያ የምትጠመደው አካል አይደለም፣ ለኤርትራ ህዝብም አልሆንም። እኔም በጣም በሚገርም ሁኔታ ልንገርህ፣ ብዙ ጊዜ ከግፈኞች ጋር አለመሰለፍ የምትመርጥበት አንዱ ትምህርትም ሊሆን የሚገባ ማለት ነው። ምክንያቱ ግፈኞቹ ወድቁና አብረሃቸው ከጎናቸው ሆነ ይፈጽሙት የነበረ ወንጀል በነዛ ህዝቦች እነዛ ህዝቦች ያው በአንተ ላይ ቅሬታ ይኖራቸዋል ማለት ነው። የቀን ጊዜ ነው፣ ቀን ጠብቀ በኤርትራ እየተበዳ ላይ ያለ ህብረተሰብ ግፍ እያደረሰበት ያለ ያ ግፍ እያደረሰበት ያለ አካል የኔ ተጣማጅ ነው ካልክ ለታሪክ የሚቀመጥ ስህተት ነው እያስቀመጥ ያለው አይደል? ነገ ጠዋት ይህ ስርዓት ሲወገድ፣ አይ ትናንት እናንተ ተጣምዳችሁ ከዚህ ከበዳያችን ጋር ሰርታችኋል የሚል ነገር ነው የሚወጣው። ሶ ከበዳይ ጋር መጣመድ በጣም መጥፎ ነው ነው። ሶ ሻቢያ የሚመረጥ አይደለም። ሁለተኛ ሻቢያ ተጣማጅ አይደለም። ኢንፋክት እኔ የዚህ ፒክቸር እዚህ ቪዲዮ ላይ ፍጻሜው እንደዛ እንደሚሆን ምን ጥያቄ የለውም። ግን ጠምዶ እያረሰ ያለው ነው ለእኔ ትዕዛዝ ሰጪው ሻቢያ ነው። ተጠምዶ የፈጸመ ያለው ያው የውሃ ጽሕፈት ቤት ውስጥ የተሰባሰበው ቡድን ነው ብዬ ነው የምወስደው። እና በዚህ ሂደት መጨረሻ ላይ ሻቢያ ይህንን አስቦ እና በደንብ አቅዶ ሊያተርፍበት የፈለገ ነገር አስቀድመን ያወቅን ሰዎች ሊያመጣው የሚችል አደጋ እየተናገር ነው፣ በተደጋጋሚ ፍሮም ዴይ ዋን ሻቢያ እየፈለገ ያለው አንድና አንድ ነው። በነገራችን ላይ ይሄ ሻቢያ ጽምዶ ብሎ የሚጠራቸው ይሄ አንደኛው ነው እንጂ የመጀመሪያው አይደለም። ብዙ ሌሎቹ የሚሳሳቱት የመጀመሪያ እየመሰላቸው ነው። አሁን የተጠመዱት ማለት ከአሁን በፊት የነበሩት አላማቸው ምን እንደነበረ እናውቃለን። አይ ቲንክ በአንድ ውይይት የሰማሁት ሻቢያ የኢትዮጵያ አንድነት ኃይሎች ቦታ ይሰጣል ኤርትራ ውስጥ ኢትዮጵያ ቀኝ ገዢ ናት የሚሉ ቦታ ይሰጣል። ኢትዮጵያ የብሔር ጭቆና ፈጽማለች የሚል ቦታ ይሰጣል። ወያኔ በድሎናል የሚሉ የትግራይ ተወላጆችን ቦታ ይሰጣል። ባለፉ ፅምሮዎች ነው። ሌላ ቀርቶ ኤርትራ የኢትዮጵያ አካል ናት የሚሉ ቦታ ይሰጣል፣ እዛው በአስመራ ላይ ማለት ነው። ኤርትራ በቃ እንትናችን አንገታችን ተቆርጧል የኢትዮጵያ አንድነት እንትን ሆኗል እና ኤርትራ መመለስ አለባት። ቀይ ባህር ነው ድንበራችን የሚሉ ሰዎችም ትላላችሁ። እነዚህ ሲሰበስብ ለእነዚህ ሁሉ ጥያቄ መልስ እንዲገኝ አስቦ ወይም ደግሞ እንዲሳካላቸው በመፈለግ እንዳልሆነ ምን ግልጽ ነው። ምንድን ነው፣ እነዚህ ሰብስቦ በኢትዮጵያ ውስጥ ቅልጥ ያለ የብጥብጥና የእርስ በርስ የመበላላት ፕሮጀክት ነው እየቀረጸ ያለ በረገዳችን ላይ የኢትዮጵያን አነሳን እንጂ በጽምዶ የሱዳን ተቃዋሚዎችም ጋሽ ባርካ የሚባል ወደ ምዕራብ ኤርትራ ወይም ደግሞ ወደ ምስራቃዊ ሱዳን የሚያዋስ ነው፣ ወደ ከሰላ በኤርትራ በኩል ደግሞ ወደ ተሰነይ ምናምን በኢትዮጵያ በኩል ወደ ሑመራ የሚያዋስ ነው ማለት ነው። እዛ ላይም ያሰለጥናል። የሶማሊያ ከኢስላሚክ ኮርት ጀምሮ እስካሁኑ እስከ ቅርቡ ጊዜ ድረስ ያሰለጥናል። ቀጠናውን የማበጣበጥና ከዛ ካበጣበጡ በኋላ አስታራቂም ማኔጅ አስተዳዳሪም ሆኖ የመምጣትና ራስን ትልቅ አድርጎ ለማሳየት የሚደረግ መፍጨርጨር ነው። እዚህ ውስጥ ነው የገቡት። በሂደት ተያይዞ መጥፋትን ነው የሚያመጣው። ልንፈልግ ነው። ስለዚህ አንዱ ተጣማጅ፣ አንዱ ጠማጅ ነው ነው ግንኙነቱም። ቢሆን እሱ በጣም ሊሰመርበት ይገባል፣ ከታሪኩም ከስሪቱም ጀምሮ ጻቢያ አንደኛ ሲጠምድ ነው። ጠምዶ ሲያርስ ይልክ ነው እንጂ ተልኮም ወይም እኩል ሆኖ አያውቅም። ኢኳል ፓርትነር ሆኖም አያውቅም። ዛሬም በዛም በዛ ስታተስ አደለም ነው። አንድ ነገር ልንገር፣ የሱዳን ተፋላሚዎች ሁለቱም ጓደኞቹ ነበሩ የኢሳያስ ሐምዳን ዳጋሎ ሕምቲም ብርሃን፣ ሁለቱ ወደ አስመራ ይመላለሱ ነበር። አብረው እየሰሩ በነበሩበት ጊዜ በሰላሙ ጊዜ ማለት ነው። አሁን ምን ላይ ነው ያሉት? ሱዳንስ ምን ላይ ነው ያለችው? ስለዚህ ተጣማጆች እኛ ብቻ ነን የተጀመረው ፅምዶም የመጀመሪያው ነው ብለው የሚያስቡ ሰዎች እየተሳሳቱ ነው። ከአሁን በፊት የተጣመዱ አሉ። ይሄ ጽምዶም የመጀመሪያም አይደለም። ከአሁን በፊት የተጣመዱትም ምን እንደሆኑ እናውቃለን። ወደ አዲስ አበባስ መጥተው የለ አቶ ኢሳያስ በቀይ ምንጣፍ ሱ እየተባለ ገቡና ከዛ ኢትዮጵያን ደም በደም አድርገዋት እስካሁን ድረስ እየቀጠሉ ያ በነገራችን ላይ በግምገማቸው ስትራቴጂክ የሄዱበት ሲገመግሙ በተለያዩ በፅምዶዎች ጊዜ ያደረጓቸው ነገሮች ሲገመግሙ ኢትዮጵያ ላይ በጣም ሰክሰስፉል የሆነ ስራ እንደሰሩ ነው የሚናገሩ። አሁን ራሱ እየተካሄደ ያለ ጦርነት የእነሱ እንደሆነ ነው የሚያቀርቡት። ባለፈው ነገር ያለው ገረብ ብሓኽላ ይባላሉ ትግርኛ ብያሉ ያው ዛፍ በእንትኗ ማለት ነው፣ እዛው በዛቢያዋ ወይም ደግሞ የሀገሩን እንትን በሀገሩ በሬ ነው ሰርዶ ምናምን የሚባለው አይነት አማርኛ ማለት ነው። ይሄ የተባልክ እየተባልክ ስትገባ እንዴት ነው? በነገራችን ላይ በኢትዮጵያ በሪጅን ደረጃ አስቀመጥኩት፣ በቀጠናው አስቀመጥኩት እንጂ በትግራይስ ደረጃ ቢሆን ቻቢያ ትግራይን በአጠቃላይ ሊጠቀም የሚችል ነገር እያደረገ ወይስ ኢንትራ ትግራይ ኮንፍሊክት ነው? ባለፈው ገልጭላሉ ብዙ ሰው ፌደራል መንግስትና ትግራይን ሊያጋጭ ነው ሻቢያ እየፈለገ ያለው ወይም ቀጠናውን ሊበጠብጠው ነው ብሎ ነው የሚያየው። ትግራይንም ይበጠብጣል ነው። ከሻቢያ ጽምዶ ምናምን ከመምጣቱ በፊት ትግራዮች ሁለት ታጣቂ ሀይል ነበረ እንደ ትግራይ ውስጥ አልነበረም፣ ሁለት ሆነው፣ አሁን አንደኛው ለጽምዶ እንትን የሚል አንደኛው ደግሞ በፌደራል መንግስት የሚደገፍ ሆነ። ሻቢያ ይሄ ይፈልገዋል። ፍራግሜንቴሽን ነው። ፍራግመንት እያደረገ እያደረገ ሲሄድ ዲጀነሬሽን ይመጣል። ዲጀኔሬት ሲያደርግ ይሄ ትግራይ የሚለው እንደ ኤንቲቲ አይኖርም። አንድ ቅድም ያል ግልጽ እኮ ነው፣ አሁንም ራሱ እንደ ኤንቲቲ ፈንክሽን ሊያደርግ አልቻለም። ከዛ በኋላ እርስ በራሱ እያባላ ትግራይን ሚኒ ኤርትራ ያደረገውና ኢትዮጵያ በኢትዮጵያ ደረጃ የተደረገውን ትግራይ ላይ ትደግባለህ። ከዛ በኋላ አማራ ክልል ላይ ትጠቀማለህ። መጨረሻ ላይ ምንድን ነው የሚሆነው ነው በሀገር ደረጃ እንደ ኢትዮጵያዊ ወይ እንደ ትግራይ ካሰብክ ያ ደግሞም ተያያዥ ነው። ሞገስ፣ ብዙ ሰው ተመልካቾችም፣ ሌላም በዚህ በቀጠናዋ የፖለቲካ ፖለቲካው የሚተነትኑ ጸጥታው የሚተነትኑ ሰዎች መረዳት ያለባቸው ተያያዥ ነው። ትግራይ ላይ የሚደረገው ትግራይ ላይ የሚቆም አይደለም። አንድን የኢትዮጵያ አካል የማዳከም ስራ ነው። ኢትዮጵያን የመበጥበጥ ነገር ደግሞ ኢትዮጵያ ላይ የሚቆም አይደለም። ቀጠናውን የማወክ ነገር ነው። ሶ ይሄ ለብልጽግና ብለን ብልጽግና ስለምንታገል ወይም ሌላ እገሌ የተባለ ኢትዮጵያ ውስጥ አካል ያለን ልዩነት ብለን ምን ተወው አይደለም። ልንፈልግ ነው መናገር ግድ ይላል። ሻዕቢያ በስሌት ነው ይህንን ነገር እያደረገ ያለው። ስሌቱም የማበጣበጥ ስሌት ነው። መጨረሻ ላይ እልቂት ነው የሚያዋልደው። የጥፋት ቀጠና የማድረግ ነው። በአምሳያው ቀጠናውን የእንትን የማድረግ ነው እንጂ የአዲስ አበባው እኮ ፅምዶ ነው። ጅዳ ተሄዶ አቡዳቢ ተሄዶ እኮ ተፈርሟል አይደለ? እጅ ተሳስሞ ቀለበት ተደርጎ ምናምን እኮ አይተናል። እንዲያውም እኔ ልንገር የአሁኑ ፅምዶ እኮ አንዱ ነው የሚያጦዘው እንጂ ሌላኛው እኮ ተኝቷል፣ ምንም ጉዳዩም አይደለም። የበፊቱ ግን በኤርትራ ቴሌቪዥን ስንት ዜና ተሰርቶበት፣ ስንት ትንታኔ ተሰጥቶበት በኢቲቪ እና በፋና አዲስ አበባና አስመራ ላይ ስንት በለሳ በለሳይቀር እየተጎራረሱ አምባሻ አይቀር ምናምን ቀለበት በማጥለቅ ቡና ቁርስ በመስጠት ምናምን ሁሉ ተደርጓል። በነገራችን ላይ እንዳልከው ጽምዶ ስንል ቃሉ ወይም ድርጊቱ ሳይሆን ጽምዶ ጠቃሚ ነው ወይ ሳውዳሚ ጽምዶ ነው ነው ሱ ነው። አሁን ሻቢያ የሚያደርገው ጥምዶ ነው እኮ እያወራን ያለ ነው እንጂ እኛ ከቃሉ ጋር ወይም ከእንትኑ አይደለም። ስለዚህ ያ ሂደት እንኳ ራሱ እሱን ተከትሎ የመጣ የደም ገንዳና እልቂት ነው ያዋለደው። ልንፈልግ ግን ጠባብ ኢንትረስት ካለ እንደምታስበው ምንድነው የምታቀው? በቃ አንድ አባባል አለ፣ እኔ ከሞትኩ ሰርዶ አይብቀል። ወይም ደግሞ በትግርኛም ክሳ ሰማይ ንብላ አስርና ይባላል። ያው ወደ ሞተን ወደ ሰማይ እስክንሄድ ድረስ ስንዴ ለምናን በላም አይነት ነገር ነው። ስንዴው ምን ያመጣል ችግር አለው ወይ ምናምናም ይደዝማር። ጠባብ ኢንትረስት ሲኖር ምንድነው የምታረገው? በአካባቢም በለው በቡድንም በለው ምንድነው የምታስበው እኔን እስካዳንና ለጊዜያዊ ፕሮቴክሽን እስከሰጠኝ ከለላ እስከሰጠኝ ድረስ የሚያመጣው መዓት አይመለከተኝም አይነት ነገር በረዥም ጊዜ ሲውሳይዳል ቢሆንም አንተን የሚያጠፋ ቢሆንም ለጊዜው በልተው ካደርግ ምንም ችግር የለውም ነው። በኢትዮጵያ ደረጃ ኢኮኖሚ በዚህ ደረጃ ህዝብን ያማረረ ነው ብለህ ለትግልም እንትን ስትልበት ትግራይም ላይ አለ። እንዲያውም የከፋ በስነ ሰራዊት የሚደረግ ምዝበራ በዛ ላይ ሰራዊት አመራሮቹም የክልሉ አስተዳደርም ህወሀትም ያመኑበት በቁጥር አንዱ የአቶ ጌታቸው ረዳ ጊዜያዊ አስተዳደር ተጠንቶም የተደረሰበት በትግራይ ውስጥ የብረታ ብረት ሽያጭ በትግራይ ጦርነት የወደሙ ታንኮች፣ መኪኖች አሁን ይሉ ሆ ታንክና እንትን ቪዚብል የሆነ ትልቅ ተቆርጣ የወደቀች ትንሽ ብረት እንኳ ራሱ አታገኝም አሁን ለእሳት መቆስቆሻ የምትሆን ነው። ተለቅሞበኪኖት ባለፈው እንዳልኳ ለቁራለው ነው የሸጡት፣ ሸጡት ይሄ የብረታ ብረት ሽያጭ የዝርፊያ ነው እንጂ ህጋዊ አይደለም ተብሎ ተጠንቶ እዛ ላይ የተሳተፉ ሰዎችም ተለይተዋል። ህጋዊ እርምጃ አልተወሰደም። ያ ማለት ምን ማለት ነው? የብረታ ብረት አነሳውልህ ጨው ለእርዳታ ለህዝብ ተብሎ የመጣ የእርዳታ እህል ተዘርፏል። ይህ ዓለም አቀፍም ማህበረሰብ ያረጋገጠው ነው። በነገራችን ላይ የእርዳታ እህል እስከ እርዳታ እስከ ማቆሙም ድረስ ነው የደረሰው አደለ የአሜሪካ መንግስት፣ ዩስአይዲ ባይዘወይ። እዛ ሲደርሱም ማለት ነው ትርጉሙ ግረ መንገዱን ኤክስትሪም ነው ማለት እኮ ነው። ሞክረው ሞክረው ሞክረው፣ አሁን ዝርፊያ አይነት አለው ማለት ተርፎ የምዘርፈው ነገር አለ። ሀብት ማለት አገሩ ህዝቡ ሀብት ኖሮ ተረጅ ሆኖ ወደ ድህነት ወርዶ ተፈናቃይ ሆኖ ተርቦ ከዛ መዝረፍ ከጀመር ዝቅጠቱ ምን ያክል እንደሆነ ነው የሚያሳየው። በአደባባይ የእርዳታ እህል ዘርፈናልም ብለዋል ራሳቸው። በአካሄዱት ጥና የብረታ ብረት፣ የጨው የእርዳታ እህል። የመሬት ወረራ ደግሞ መሬት ዝም ብሎ ወዳጅ የምትፈጥርበት ነው ትግራይ ውስጥ በሆነ የሰራዊት አመራር ብለው የፖለቲካ አመራርም ብለው በሆነ ወሳኝ ሰዓት ላይ ከደረሰልህና ኦክሲጅን ከሰጠ እንዳትወድቅ ከዳነ በልክ ሰርግ ላይ ምንድን ነው የሚባለው? ጥሎሽ ነው የሚባለው ጥሎሽ ገዝሚ ነው ምንለው በትግርኛ። በጥሎሽ አይነት መልክ ነው በሚመስል መልኩ ነው መሬት የሚሰጠው ትግራይ ውስጥ። መሬት እየተሸጠ የሚገኝ ብር የካድሬ ሆድሞሙያ ሆኗል ካድሬው በየስብሰባው በየእንትኑ አሰራሽ ምችው ነው ው በቃ አቅሉን እስኪትዝ ነው በመብልናን ያደረጉት እኮ ማለት ነው። ወርዶ ወርዶ እንዳልከው የአባትህ ቤት ሲዘረፍ አይነት ታሪክ መጣ። ዞሮ ዞሮ ትግራይ ላይ አብረ በደንብ ዝረፍ፣ በደንብ እንዳለ በቃ የድርሻን ዝረፍ አይነት ነገር ነው የሆነው እኮ ከዲያስፖራ የሚሰበሰባለ ለተጎዱ ለእንደዚህ ለእንደዚህ ተብሎ በበዓል በምናምን እንደዚህ የሚሰበሰባል ለህወሀት ማጠናከሪያ ተብሎ የሚል በዛ ላይ ይሄ ትግራይ ውስጥ ያለው ሀብት መዝረፍ አልበቃ ብሎ የሰው ልጅ ወደ መሸጥ ሂማን ትራፊኪንግ ውስጥ ተገብቷል። በዋናነት እዚህ ውስጥ የሚሸጡት ደግሞ ኤርትራውያን ናቸው። በነገራችን ላይ የፅምዶ አስቂኝ የሚያደርገው እስካሁን ድረስ የኤርትራውያን ሽያጭ ትግራይ ውስጥ አልቆመው። ኤርትራውያን እየሸጡ ነው ተጣማጆች ነን የሚሉት የሚጣመዱት ለምንድን ነው? በዚህ በሰው ሽያጭ ለሚመጣ ተጠያቂነት ኤርትራ ማምለጫ እንድትሆን ነው። ከኤርትራ የሚያመልጥ ወጣት ትሸጣለህ። አንተ ደግሞ በኤርትራ በኩል ለማምለጥ ከወንጀሉ ለማምለጥ ማለት ነው ከፈጸም ከወንጀል እንዲህ አይነት እኮ ሰው እኮ ብዙ የማይገባው እኮ ነው። ሞገስ ምንድን ነው ያለው? መንግስቱ ኃይለማርያም ጓዶች እንዲህ አይነት ፈተና እኮ የገጠመን ነው ያሉት። ማለት ለምን እኔ አንዳንድ ጊዜ ፅምዶ ላይ የሚሳተፉ ሰዎች ሳይ ይሄ ያውቃሉ እኔ በየቀኑ ከመቀለ ሳይቀር ከዋና ከተማው እዛ የሚኖር የትግራይ ተወላጅ በጣም እያዘነ ነው የሚነገር። እረ ሕፃናት ናቸው ጭራሽ አንዳንዶቹ እና ደግሞ ከሰው ሰው ያስተላልፏቸዋል። የመጀመሪያ የሚረከበው አይዲ ምናምን ሰጥቶ ትግራይ ውስጥ ለማስገባት ነው። በድንበር ከፍቶ ለማስገባት እዛ ያስከፍለዋል። ከዛ ወደ አስተዳዳሪ ይሰጠዋል። በነገራችን ላይ ሰራዊቱም ውስጥ ያሉ ሌቦችም አስተዳደር ውስጥ ያሉ ሌቦችም እንዴት አብረው እንደሚሰሩ በድንበር ላይ ያለው የፀጥታ ኃይል ሲረከበው እንትን ደህንነት ፈልጎ ከዛ ከስርዓቱ አምልጦ የመጣ ኤርትራዊ ወጣት ብር ይቀበለዋል። ብር የሚልከው ውጭ ያሉት ኤርትራውያን ናቸው። በዶላር ነው የሚላከው። ከዛ ይህ ልጅ ንብረት ነው ለማን ተላልፎ ይሰጣል። ያው ህጋዊነት መላበስ ስላለበት እዛው ትግራዊ እንዲቆይ፣ ከዛ ወደ አዲስ አበባ ለመሄድ ነው አላማው። ከዛ ወደ ሌላ ሀገርም ለመሻገር ነው። አይዲ የሚያወጡለት የቀበሌ ሌቦች ደግሞ አሉ። እነዚህ ደግሞ ይሸጡት ይገዙታል፣ ማለት ብር አምጣ ይሉታል። እነሱ ህጋዊ እንትን አልብሰው ወይ እዛ ትግራይ ውስጥ ይቆያል ለተወሰነ ጊዜ። ከዛ በኋላ የሆነ ስራ ምናምንም ይፈልጋል። ከዛ እንደገና ደግሞ ሌላ አካል ተረክቦት ይሸጣል። በድንበር ምናምን የሚወጣ ከሆነ ደግሞ አስቡ፣ ዋጋው እየጨመረ ነው የሚሄደው። ይሄ በውጭ ያሉ ኤርትራውያን ናቸው። እንግዲህ የሰው ልጅ ዋጋ ነው ባይ፣ ወይ ዝም ብለን ቀለል አርገን እንዳና፣ የሰው ልጅ ዋጋ ነው፣ ሰው ገበያ ላይ እየተሸጠ ሰውን ልክ ላውንደር እያደረጉ የሰው ልጅ እንደ መያዣ እየተያያዘ ነው የሚደረገው። ይሸጣል፣ ዋጋ ይጨምራል። ስትል ስለ ሰው ልጅ ነው እያወራ ነው ያለ ነው። እዚህ ላይ የጽምዶ ሰዎች አምጣል። እዛ መሬት ላይ ያለው ቅድም ገልጨላለሁ፣ ኤርትራውያንን በመሸጥ የሚሳተፉ የጽምዶ ተጋሪዎች አሉ። ከዛ የጽምዶን የሚፈልጉት በዚህ በዚህ ተጠይቀው እንዳይያዙ ለማምለጫ ነው። በዛ በኤርትራ በኩል ለመውጣት ነው ውጭ ያሉ የጽምዶ ደጋፊዎች ደግሞ አብረው ፅምዶ ጥሩ ነው ምናምን የሚሉ አንደኛው ክፋይ ለተያያዙት ልጆች ብር የሚልክ ነው ኮቤ ነው ማለት የኮቤ ሊቀመንበር ነው ኮቤ የምንለው አስኮብ ላይ ማለት ነው አስኮብ ላይ ኢንቺፍ እና ይሄ እያወቀ አንድ ሰው ይሄ የሚረዳ በነገራችን ላይ ይሄ ዲቴይልድ የሆነ ጥናት ነው የወጣው አቶ ጌታቸው በነበረበት ጊዜ ማለት ነው ከዛ እርምጃ አልተወሰደም ጀነራል ታደሰ አመራር መጣ። የጀነራል ታደሰ አመራር ዶኪመንቱ ተለቆ ሲወጣ አልተፈጸመም ብሎ አይደለም የተከራከረው። ዶኪመንቱ መውጣቱ ሆኖ ያናደደው እንዴት ዶኪመንቱ ኃላፊነት በጎደለው ይለቀቃል ነው። እና ደግሞ እርምጃ አልወሰደም። በዛ ላይ ኦፍኮርስ ከወርቅ ጋር በተያያዘ አራት መቶ ምናም ማሽነሪ ሰብስቤ ያለው አንድ ቦታ ነው ያከማቸቸው። ኢማን በአንድ አካባቢ ነው ሞገስ። አራት መቶ ምናም ማሽኖር ነው ኤክስካቫተር ምናምን ነው ትግራይ ሸራ አካባቢ ብትሄድ የሚመስለው የሆነ ሀይለኛ የኮንስትራክሽን ሳይት ነው የሚመስለው። እንደ ሀገር እየለማ ነው እየተመነደገ ነው ምናምን ነው ምትለው። የሚደረገው ግን ተራራዎች ነው የሚፈርሱት። ኢኮሲስተሙ ኮምፕሊትሊ ነው ዲስትሮይ የሚደረገው። ኬሚካል ለማጠብ ይጠቀማሉ። በዓለም አቀፍ እንትን የተከለከለ ሳይናይድ እና ሜርኩሪ ነው የሚጠቀሙት። እዛ አካባቢ ገበሬዎች ፍየሎቻቸው እና በጎቻቸው አውጥተው ያሳዩት ቪዲዮ አለ። ከወገባቸው በታች እግራቸው እየጎተቱ ነው የሚሄዱት። ጅራታቸው እና እግራቸው እየተጎተተ ነው የሚሄዱት። በኬሚካሉ ምክንያት ወንዞች ተበክለዋል፣ አዝርዕት ምናምን አይበቅልም። እዛ ካለ ይሄ ጉድ ያሰኘ በዓለም አቀፍ ተቋማትም በዓለም አቀፍ ሚዲያም የተዘገበ ነው። በነገራችን እዛ ውስጥ የሰራዊቱ አመራሮች አንዱ ለማስቆም፣ ሌላኛው ደግሞ የወርቅ ዘርፊያው መቀጠል አለበት በሚል ሁለት ክፍለ ጦሮች አዋግተዋል። ሽራ ካል ስድስት ሰው ተገድሏል። ምን ገጠመው እግረ መንገዱንም በዛው እንድትሄድበት ጥያቄ እንዳትረሳብኝ ምን ገጠመው ባህላዊ ጀኔራሉ ምን ገጠመው እግረ መንገዱንም ጨርስና በዛው ሄድበት ምን ገጠመው እና እና ልመጣል ነው ወደሱ ከታደሰ ወረደ ሲመጣ እነዚህ ኃይሎች ናቸው እነዚህ በዶኩመንቱ ቅድም ባልኩ በዝርፊያዎቹ እንትን የተደረጉ ኢምፕሊኬት የተደረጉ ሰዎች የተወነጀሉ ሰዎች ናቸው ወደ ስልጣን የመጡት ያጠናውን እርምጃ ሊወስድ ይችላል ያለውን ያሉትን ኃይል ስጋት ይሆንብናል ያሉትን አስተዳደር አስወገዱና ራሳቸው መጡ። ከዛ በኋላማ የዝርፊያው ቧንቧ ተከፈታ። ማን ማንን ይጠይቃል? ከኮር በላይ ብለው እጃቸው አውጥተው እንትን ያሉት የፖለቲካ ኢምፕሊኬሽኑ ክፍፍሉ ሰራዊቱ ላይ የፈጠረው እሱ እንደተጠበቀ ሆኖ ነው የምልህ፣ ዘረፋው ላይ ኢኮኖሚው ላይ ያመጣች። ይህንን አስመልክቼ በዚህ በምናደርገው መጣመርም በለው ምንም በለው ጸረ አገዛዝ ላይ ኢንፎርማሊ ከአንድ ወዳጄ በጣም ፕሮሚነንት የሆነ የኦሮሞ ብሔርተኛ ወዳጅ ስንወያይ እነዚህ ሰዎች እኮ የተለዩ አይደሉም። እዛ በሀገር ደረጃ ሲዘርፉ የነበሩ ናቸው እኮ እዛ መጥተው እየዘረፏቸው ያሉት ነው ያለው። ዘራፊዎች መሆናቸው እኮ ጠፍቶን አይደለም። ሰው ዋይ እናንተ ሰዎች ግን ታዲያ እኛ የምናደርገው ትግል፣ የትግራይ ህዝብ ሰቆቃና መከራ ስንናገር ሰው ብልጽግና በዚህ ይበረታታል። ብልጽግና ለመጣል ስለሚጠቅም ይሄ ኃይል ቢዘርፍም ሶኬ ዝም ብላችሁ ለፉት ለምን ትሉናላችሁ? ሲጀምር በእንደዚህ አይነት ዘረፋና ዝቅጠትና ውድቀት ውስጥ የገባ ፖለቲካውም ምኑ ወታደራዊ ምንትኑ አቅሙም እየሟሸሸ ያለ እየተበታተን ያለ ኃይል አጋር ሆኖ ብልጽግና ሊገዳደር አይችልም። ኢንፋክት ብልጽግና ደስተኛ ነው በእንደዚህ አይነት ሁኔታ መፈጠሩ የዛ አውትካም ይሄ ያየኸው አሁን ሰሞኑ ሄዶ ሄዶ ሄዶ ተከምሮ ሰራዊቱ ይህንን ያቀል ካድሬው ብር እየተመደበለት መቀሌ በትንሽ ከተሞችም በዞን ደረጃ ያሉትም እየተሰበሰበ መቀለ ከተማም ሄዶ እየተሰበሰበ ጥቃም ንፍት አድርጎት ሲመለስ ደግሞ ወደ አካባቢው ከመቀለ የነዚህ የሰራዊት ሰዎች በየቀበሌው መጥተው አገልግሎት ሲጠይቁት ምን ታግላችሁ ምን አመጣችሁ ይላችኋል። ታጋይ ታጋይ ነኝ አትበለኝ፣ ምን እንትን ይልብኛል ምናምን የማዋረድ ማለት ነው። በነገራችን ላይ ባሰሙት መፈክር ያ ነው። ካድሬ የሚፈነጭበት ታጋይ የሚዋረድበት ትግራይ አልፈልግም ነው የሚለዋሉ ሌላኛው አንዱን ወደ አድግራት እና መቀለ የሚያገናኘው መንገድ ላይ አቡላዕ የሚባል ያገቱት ማሾ በየነን ነው አንዱ ወጣት። እስካሁን ድረስ ጭንቅላቴ ላይ ያቃጭላል ያ ንግግር። በነገራችን ላይ በጣም ተቸግረናል፣ ሶስት ሳምንት ሆነን ቀለብ ካየን ሲለው ሲስቅ ይሄን ማትመልስልን ከሆነ የሆነ ቦታ እዛ ማዶ የምታየዋለ እዛ ነው ምንወስድ፣ አግተን ከዚህ በላይ እንወስዳለን ነው ያሉ። ከዛ ጀኔራሉ ሲስቅ ሳቅ አንተ ምን አለብህ ነው። ልክ እኔ የሀያ ዓመት ልጅ ነኝ ያሉ አንተ የሰማንያ ዓመት ልጅ ነህ። እስኪ ፊታችን ያንተና የእኔን ፊት እስኪ አስተያየውን። ባጭሩ ልጁ ምንድን ነው እኔ ወጣትነቴን ሳላጣጥም አርጅቻለሁ፣ አንተ ግን እርጅናህን ነው እያጣጥምክ ያለው ወጣት ነው የሆንከው ነው እያለ ያለ በነገራችን ላይ እነዚህ መልእክቶች፣ ሞገስ ዝም ብሎ ተራ ነገር አይደሉም። በመልክ በኢኮኖሚ ብቻ አይደለም እድሜን እያቃጠልክብኝ ነው ነው እያሉ እያለ መስራት፣ ማግባት፣ መውለድ፣ መዝመድ የምችልበት እድሜ እያቃጠልክ ነው። አንድ አባባል አለ በትግርኛ ከይነ አሰ ዝሸምገለ ይባላል። ንእስነት ማለት በትግርኛ ወጣትነት ነው። በጣም ጥሩ ጊዜ የምታሳልፍበት ውብ ሆነ የምትታይበት፣ ምናምናምን ፊዚካሊ ምንም ፋሻሊም ብዙ ማራኪ አትራክቲቭ ነው። እሱ ጃምፕ ተደርጎ ሽምግልናው ስትገባ ማለት ነው። እድሜ ግን ገና ወመሽ ስትሆን ማለት ነው። በአማርኛ ወመሽ የሚባለው ማለት ነው። ኖ ወመሽማ ኦፖዚት ነው። የዛኛው ነው እንዲያውም የሰማንያው ነው። የምነካ ሞገስ ወመሽማ ሸምግሎ እድሜውም ሄደዋል፣ ግን ወጣት ለመምሰል ነው እየሞከረ ያለው። ምቾትም ምኑም ይዞ ነው እና ከወጣት ጋር ለመገዳደር የሚሞክር ነው፣ የሚጋፋ ነው። ወመሽ የሚባለው ይሄ ሌላ ነው። ሌላ ቃል ስጠው። ወጣት ለእድሜው ያረጀ ነው። በግፍና በመከራ ሳይገባው ወጣትነቱን የተነፈገ ሽማግሌ ወጣትነት ወጣትነቴን ሰረቃችሁት ነጠቃችሁኝ ነው እያለ ሌላ መፈክሮች ውስጥ የገለጿቸው ብዙ ነገሮች ነው ያሉት። በጣም አስደናቂ አስደናቂ የሆነ ነገር ነው ያሉት። በነገራችን ላይ ለሞት ሲሆን የምትፈልጉን የምታጀግኑን ጥያቄ ስናቀርብ የመብታችን ግን ስማስም ምትሰጡን ይላል። እነዚህ እንዲ ናቸው። ምክንያቱም አንዳንዶቹ አሁን ረ ብዙ ስም ሰጥተዋቸዋል። ሲጀመር ሰራዊት የማይሰለፍም ብለዋቸዋል። አንድ ኮነሬል የአርሚያ 1ሰባት መሰለኝ አመራር ሰራዊት ከመቼ የጀምሮ ነው የተሰለፈው የሚል አንዳንዶቹ ብለው ቀለዱ። ልክ ነው ለነገሩ፣ ሰራዊት ብረት ይዞ እንዴት ይሰለፋል እያለ ነው። በዛ ማሰናገድ ሲችል በሰላማዊ መንገድ ማድረጉ ስተት ነው እያለ ነው በእነሱ አባባል ምንድን ነው፣ ሠራዊት ዝም ብሎ ታዛዥ ነው ያልከውን የሰጠውን ሰምቶ ያቀረብክለትን በልቶ ይኖራል እንጂ መብት ምናምን ከየት የመጣ ነው ነው። በዛ ላይ ደግሞ ያልጨረሰው ትግል አለ ነው። ኤርትራ ውስጥ የሆነው አይነት የማያልቅ ትግል ኢንደፍነት ሚሊተሪ ሰርቪስ ውስጥ ከተ መብታት ጠይቅ ትሏል። ምክንያቱ ኤርትራ ገና የውጭ ጥቃት ወረራ ምናምን ገና አልተመለሰም። የዛ አይነት ኮፒያ የፅምዶ ተጣማጆች አይደሉ ከዛ ኮርጆው የዛ አይነት ይሄ በተለይ በጀነራል ታደሰ ወረደ የተመራው አስተዳደር ይህንን መቆጣጠር አልቻለም። ከፍተኛ የሆነ ዝርፊያ ውስጥ ገብተዋል እነዚህ ሰዎች። አንዱ ያነሱት በአንዱ ከአንዱ ጀነራል ጋር በነበረው መፋጠጥ ወርቅ ብዙ እየወጣ አንዳንዶቹ እዛ ውስጥ ማስገብተዋቸዋል፣ ለቅማችሁ ተጠቀሙ አይነት ምናምን ስንትና ስንት ርቀት ሄደን እኛ የምናገኘው በጣም የተወሰነ ነው አሉ። አመራሮቻችን ግን በቢያጆ ነው እንትን የምትሉ አታችሁ የምታራግፉት ነው ያላቸው አንዱ ታጋይ ማለት ነው። ኢቭን ለእኛ የተፈቀደው እና ለእናንተ የተፈቀደው፣ በነገራችን ላይ ትግል ላይነን ያለ ነው። እነዚህ ጥያቄዎች የሚመለሱት ከትግሉ በኋላ ነው እያሏቸው፣ እነሱ ግን ትግል ላይ ሆነው ኢምፓየር መገንባት ግን አልተቸገሩም። ሀብት መገንባት ውስጥ ገብተዋል። ከምንም በላይ ከክፍፍልም ከፖለቲካም ከምንም ከምንም ከወታደራዊ እንትኑ በላይ ትግራይ ውስጥ እነዚህን የፖለቲካና የወታደራዊ አመራር የሚያጠፋቸው ይሄ የዘረፋ ኢኮኖሚ ነው። ግልብጥ ብሎ ያወጣው ሲስተም ይኮናል። በነገራችን ላይ ይሄ እኔ ስለው አንዳንድ ሰዎች ያንገበግባቸዋል። የሰራዊቱ አመራሮች የሆኑ ፕሮባብሊ ከእንደዚህ አይነት ተግባር ነፃ ናቸው የሚባሉ ሰዎች ጭምር የሚናገሩ ስቴት ካፕቸር ጭምር ነው ያለው ትግራይ ውስጥ ነው ያለው። ኦፍኮርስ ካፕቸር ስቴት እኮ ጥር አስራ አምስት ላይ ከኮር በላይ ብለው እጃቸው አውጥተው ለአንድ ውቅና ሲሰጡ እኮ መጨረሻ ላይ ፈራርሰው አስተዳደሩን ማህተም ቀምተው በር ሰብረው ሲገቡ እኮ ስቴት ካፕቸር ራሳቸው ተቆጣጠሩት። ከአሁን በኋላ እኛን የሚያስፈራራ ከሁሉም በላይ ስጋታቸው የነበረው የጌታቸው ረዳ አስተዳደር ጊዜ ተጠያቂነት ያመጣብናል ስናስወግደው የሚለው ገፍቶ የመጣው ፖለቲከኞቹም የህዋ ጽህፈት ቤት ይቺ ነገር የጌታቸው እኛን ብቻ በልታ የምትቆም መስሏቸዋል። እያንዳንድሽ ጀነራል ገመድ ይገባባሃል ነው ያሏቸው። ሰው ወደድክም ጠላህም ከኛ ጎን መሆን እጅን አውጥተህ አስራ አራተኛ ጉባኤ ያካሄደው የደብረ ጽዮን ቲፒኤልኤፍን ዕውቅና የምሰጠው ካላልክ የጊዜ ጉዳይ እንጂ አንድ በአንድ እየተለቀምክ ትገባለህ ነው ያሏቸው። ሃሳብ ገበታ ሃሳብ ያለ ልዩነት፣ ሚዛናዊነት እንዲሁም በአሳታፊነት አፊነት የሚንሸራሸርበት ቤት በሐሳብ ግበታችን ወቅታዊ ማህበራዊ፣ ፖለቲካዊ እንዲሁም የህግ ጉዳዮች በስፋት በጥልቀትና በአካታችነት ይቀርባሉ።